ተመልከቱ 9 29 ዓመታት በፊት ባለቤቴን አማግጦብኛል በሚል የግድያ ወንጀል የፈጸመው ግለሰብ በድሬዷ በስራት መቀጣቱ ተሰምቷል። ይህ ሰውዬ ተጋግዘን ከኢትዮጵያ ማስወጣት አለብን። የዓመት እድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 ዓመት ወጣት። ይህ እዚህ ጋር የምትመለከቱት ሚስ 29 ሚሊዮን 700 ሺህ ኢትዮጵያ ብቻ ወይም ደግሞ 900 ድርሃም ብቻ ነው ማለት ነው። በጣም ቤስት ጓደኛች ማን ነው? ጆን ዳንኤል ሰላም ሰላም፣ ውድ ቤተሰቦቼ እንደምን ቆያችሁኝ? መልኔ ፈደ ወዳጃችሁ ሰዓቴን ጠብቄ ቦታ ላይ ተገኝቻለሁ። እንግዲህ ዛሬም እንደተለመደው ፈታ ዘናም ያደርጉ እንዲሁም ያስተምሩ ቪዲዮዎችን ሰብስብ አድርጌላችሁ መጥቻለሁ። ዛሬ ዛሬም እናትወክረው እንግዲህ የአባቶች ፍቅር ላይ ነው። ምክንያቱም ብዙ ጊዜ ስለ እናቶች ፍቅር ተወርቷል። ብዙ ጊዜ የእናት ፍቅር የእናት ፍቅር የእናት ፍቅር ተብሏል። ዛሬ ደግሞ የአባቶችን ፍቅር እናያለን። በቀጥታ ወደ ቪዲዮቹ እንለፍ። ሰብስክራይብ እያረጋችሁ እንዳይረሳ ጋይስ በጣም ብዙ ቂም ልትይዙ ትችላላችሁ፣ ግን እንደዚህ ሰውዬ በፍጹም አትይዙም ቂም። ተመልከቱ ከሀያ ዘጠኝ ዓመታት በፊት ባለቤቴን አማግጦብኛል በሚል የግድያ ወንጀል የፈጸመው ግለሰብ በድሬዷ በእስራት መቀጣቱ ተሰምተዋል። እዚህ ጋር የምትመለከቱት ግለሰብ ከ29 ዓመት በፊት ተከራይቶ በሚኖርበት ግቢ ውስጥ የነበረ አንድ ግለሰብ ባለቤቴን አማግጦብኛል የሚል ጥርጣሬ ነበረው። ታዲያ በወቅቱ ትዳሩ አልሰራም፣ ይህም በፍቺ ይጠናቀቃል። ከ29 ዓመታት በኋላ ታዲያ ይህንን ሰው ሲመለከተው ግለሰቡ ባንክ ቤት ላይ የጥበቃ ስራ እንዲሰራ እየተሰጠው መሳሪያ ነበረም። ያንን በመጠቀም ታዲያም የ29 ዓመት ቂሙን አወራርዷል። በዚህም የተነሳም ሟችን ከገደለ በኋላ በህብረተሰቡ ርብርብ በፖሊስ ይያዛል። በ16 ዓመት እስራት እንዲቀጣ ውሳኔ ተላልፎበታል። ምን አይነት ቂም ነው? ቂም በቃ አይነት አለ አይደል? 29 ዓመት ጠብቆ ሚስቴን የዛሬ 29 ዓመት አማግጦብኛል ብሎ መግደል፣ ይሄ በቃ እድሜ ዘመኑ ቂም ይያዛል። ከባድ ነው በጣም። ለማንኛውም ግን እናንተ ምን ትላላችሁ? በእንዲህ አይነት ሰዎች ዙሪያ ያላችሁን ሀሳብ አስተያየት ግለጹ። እንግዲህ ከዚሁ ከወንጀል ዜና ሳንወጣ በሰሞኑን አንድ ወጣት ልጅ ተገሏል። በዚሁ በቅርብ በአዳማ አካባቢ ነው። ከአዲስ አበባ ብዙ ርቀት ላይ አይደለም። ለዚህ አንድ ስልክ ብለው እንግዲህ የሚያውቁትን ሰው የሰፈራቸውን ልጅ ጓደኛቸውን ይህን ስልክ ለመውሰድ ብለው ገለው ጠፍተዋል፣ ማለት ነው። ስሙት፣ ዜናው የአዳማ ከተማ ነዋሪዎችን ክፉኛ ያሳዘነ አንድ መረጃ ልንገራችሁ። እዚህ ጋር የምትመለከቱት ወጣት አብደላ ናስር ይባላል። በአዳማ ከተማ ከአርባ ምንጭ የመጣ ሙዝ በመጫንና በማውረድ ንግድ ስራ ላይ ይተዳደራል። በፋሲካ እለት ታዲያም ከጓደኞቹ ጋር አምሽቶ ወደ ቤቱ ሲመለስ ሶስት ግለሰቦች ሞባይሉን ዘርፈው ህይወቱን ነጥቀውታል። በዚህም የተነሳ በርካቶች ሀዘን ላይ ወድቀዋል። ግለሰቦቹ ተጠርጣሪ ተብለው የተለዩት እነዚህ ናቸው። ታዲያ ግለሰቦቹ እንዲያዝ ህብረተሰቡ ርብርብ እንዲያደርግ ጥሪ ቀርበዋል። በጣም በጣም ነው የሚያሳፍረው፣ አይደለ? ለዚች ለአንድ ስልክ ብለው ማለት በቃ በጣም ቢሸጥ ስልክ አይፎን ራሱ ቢሆን ቢሸጥ መቶ ምናምን ሽብር ግን ለመቶ ምናምን ሽብር ብላችሁ የሰው ህይወት መንጠቃ ከብዶ የጭካኔያችን ጥጌት እንደደረሰ ነው የሚያሳየው። ለማንኛውም በሱስ የደነዘዘ ወጣት ስለበዛ ሱስ ደግሞ ሲያደነዘዘው፣ ቀጥታ ማይንዱ እንዲህ አይነት ደርቲ ነገሮችን ነው የሚያመነጨውና የሆነ በአቋራጭ ለነገ መቃሚያ ለነገ መጠጫ ለማግኘት በሚል አንድ ወጣት በጣም ብዙ ተስፋ ያለው በሰፈሩ የሚወደድ ወጣት ልጅ ቀጭተዋል ማለት ነው። እንዲህ አይነት ወጣቶችን እንግዲህ የምታፈራ ሀገር ሆናለች ኢትዮጵያ በጣም በሚያሳዝን ሁኔታ። ለማንኛውም የታችኛው ትውልድ ላይ መስራት፣ ታችኛው ትውልድ ላይ ኢንቨስት ማድረግ የዘቀጠ ወጣት እንዳይፈጠር ያደርጋል። እና ልጆቻችንም በየቤቶቻችን ጥሩ ስነ ምግባር እያያዙ እንዲያድጉ ማድረግ የሁላችንም ግዴታ መሆን አለበት። ምክንያቱም ከቤቱ ያልተያዘ ልጅ መጨረሻ ለሞባይል ስልክ ብሎ የጓደኛውን ህይወት የሚነጥቅ መሆኑ ስለማይቀር ማለት ነው። የምታጣጣዩ ቪዲዮዎችን ደግሞ ውሸትን ነው። ውሸት እንግዲህ ብዙ ጊዜ ልትዋሹ ትችላላችሁ፣ ብዙ ጊዜ በምትወዷቸው ሰዎች በጣም በምትቀርቧቸው ሰዎች ልትዋሹ ትችላላችሁ። እንደ ህዝብ ግን የተዋሸ ነው። ይሄንን ነው፣ ተመልከቱ። በጣም ያስጠላይ ነገር ውሸት፣ በጣም ሰማኝ ገብሩ፣ በጣም የሚያስጠላኝ ነገር። በጣም የልብ ጓደኛ ጆን ዳንኤልን ስሜ ጃኒ ነው ብላ መጣ። የተሰራ ነው ሽዋሽዋ ታውቃላችሁ። ስለዚህ ውሸት ስንዋሽ ነገ ቢወጣብን እንደው ልናፍርበት አይገባም አይገባምና መጠነኛ ውሸት መዋሸት መልካም ነው። እንደዚህ ትልቅ ውሸት ግን። ግን ከባድ ነው ማለት ነው። ለማንኛውም ፈገግ ብለን እናልፋታለን። ወደ ቀጣይ መረጃችን ደግሞ ስናመራ ቤተሰቦች እንግዲህ ውድ ነገሮችን በብዛት ታውቃላችሁ አለ ማለት በጣም በውድ ዋጋ የሚሸጡ ብዙ ነገሮችን ልታውቁ ትችላለ። የዚህ ቀሚስ ዋጋ ግን ይለያል ማለት ነው። በዚህ ዋጋ የተገዛ ቀሚስ እኔ ሰዎቹ ራሱ በህይወት ይኖራሉ ወይ ነው ይህ እዚህ ጋር የምትመለከቱት ቀሚስ 29 ሚሊዮን 7 መቶ ሺህ የኢትዮጵያ ብር ወይም ደግሞ ዘጠኝ መቶ ሺህ ድርሃም ብቻ ነው ማለት ነው። ይሄንም እንግዲህ ለተለያዩ ፕሮግራም መጠቀም ትችላላችሁ። ለእራት፣ ለልደት እንዲሁም ደግሞ ለሰርግ መጠቀም ትችላላችሁ። በጣም የሚያምርና ሙሉ ለሙሉ እንግዲህ ከወርቅ የተሰራ ነው። ይህን እንዲገዛላችሁ ለምትፈልጉት ጓደኛችሁ፣ ፍቅረኛችሁ፣ እንዲሁም ደግሞ ለባላችሁ ሊሆን ይችላል። ሼር ኮፒ ሊገባል። እሱ ጋር እሱ ለእኔ ዋጋው ብዙ አልተወደደብኝም። ለእናንድስ ይመስላል ምንም ሀያ ዘጠኝ ሚሊዮን ብዙ አልተወደደም እያለን ይህን ሰውዬ ማለት ነው ተጋግዘን ከኢትዮጵያ ማስወጣት አለብን ምክንያቱም ኢትዮጵያ ውስጥ ቁጭ ብሎ የሀያ ዘጠኝ ሚሊዮን ብር ቀሚስ አልተወደደም ካለ እኔ ምንም አልገባኝም ምክንያቱም ይህን ቀሚስ ለብሰሽ አንቺ አይደለም ይህን ቀሚስ አንገታ ብል የወርቅ አንገታ ብል ለብሰሽ እንኳን ብትንቀሳቀሽ አንዱ አንገትሽን ብሎ ጥሎ ወርቁን ለመውሰድ ነው የሚፈልግ እንኳን ቀሚስ ሙሉ ወርቅ ማለት ማዳም ቅመሞች እስኪ እናንተ ያላችሁበት ቦታ ላይ እንዲህ አይነት ቀሚስ እንደው የገዛች ሴት አለች እንደው ማለት አረብ ሀገር በጣም ስለሚቀብጡ ነው በዚህ በሌ

እስኪ እንደው በእናታችሁ እኔ በጣም በጣም ስለደነቀኝ ነው። ሀያ ዘጠኝ ሚሊየን ብር ቀሚስ ኦማይ ጋ። ለማንኛውም ወደ ቀጣይ ቪዲዮ እናልፋለን። የስልሳ ዓመት ዕድሜ ያላቸውን ጎረቤቱን አስገድዶ የደፈረው ይህ የምትመለከቱት የ25 አመት ወጣት በአምስት አመት እስራት መቀጣቱ ተሰምቷል። ራሳቸውን መከላከል በማይችሉበት ሰዓት በሌሊት ቤታቸውን ሰብሮ በመግባት ነው የስልሳ አመት ዕድሜ ያላቸውን አዛውንት አስገድዶ እንደደፈረው የፖሊስ መረጃ የሚያመላክተው። በዚህ መሰረት ፍርድ ቤት በአምስት አመት እስራት እንዲቀጣ ውሳኔ ያሳልፎበታል። እንግዲህ የስልሳ አመት እናት አንድ ወጣት ልጅ ደፍሯታል። ከደፍራቱ በኋላ ደግሞ አምስት አመት ነው የተቀጣው። ባይዘዌ እድሜ አይወስነውም። ድፍራት ከሆነ ድፍራት ነው። ህጻን ስለሆነች አሮጊት ስለሆነች ወጣት ስለሆነች ምናምን የሚባል ነገር ሊቀበለው አልችልም። ምክንያቱም ትልቅ ሰው ይደፈር ያለው ማን ነው? ወጣት ሲደፈር ያለው ማን ነው? ህጻናትን ብቻ ነው ወይኛ የምንቃወመው? ለእነሱም በእርግጥ ተገቢው ፍርድ አልተገኘም እስካሁን። ለማንኛውም ቤተሰቦች በጣም አሁን ላይ የምንሰማቸው አንዳንድ ዜናዎች ትንሽ አይምሮ በላይ ናቸውና እናንተ ሀሳብ ስጡበት የተሰማችሁን። እንግዲህ ፈታ ወደሚያደርጉ ቪዲዮዎች ደግሞ እንለፍ እስኪ እንያቸው እንግዲህ ካፕሎች ቅናታቸው መቼም ከባድ ነው አደለ መቼም ሴት ልጅ ሴቶች የሚወዱትን ነገር የሚጠሉትን ነገር ይነግሯችኋል አደለ ለወንዶች ወይም ይነግሩናል ለኛ ከነገሩን በኋላ ኦኬ ብላችሁ ደግሞ እናንተ ወንዶች እንግዲህ እንደለመዳችሁት እኔ ደግሞ ይሄ ነገር አይመቸኝም ስትሉ ማለት ነው የእነሱ ይጓቸው ይንጨረጨራል በቃ አደል እንደዚህ ምናም ማለት ይጀምራሉና የካፕል ቅናት በቃ ሌላ ታሪክ ነው ብላችሁ እስኪ ይቺን ቪዲዮ ማሪ ግን እንደዚህ አይነት ማለት ነው በስልጣን ሰው ነው ማለት ነው ከሰራሽ ምናምን እንደዚህ በቃ እንጂ ራሱ እንደዚህ ቅረዘስ ያለ ሰው ነው። ለምን አታገባት? እኔ ሲጀመር ይፈትነኝ ብዬ ነበር። አይ፣ መቸኝም እኮ ነው ያለች። ምን ሆነች ነው? በእናትህ ጣራውን እያለፈ ነው ቅናት። ለማንኛውም ከዚህ ቪዲዮ ደግሞ አለፈ ስንል እንደዚህ በጣም ልቤን የነካኝ ቪዲዮ፣ ብዙ ጊዜ ሚዲያ ላይ የእናት ፍቅር እናቴን ወዳታለሁ እናቴ እንደዚህ እናቴ እናቴ እናቴ ነው የምንለው። አባት ግን የሚከፍለው ዋጋ ማለት ነው ብዙ ጊዜ ይዘነጋል። እና አባቶችም ክብር ይገባቸዋል። አባቶችም አሁን ከምናስበው በላይ ዋጋ ከፍለዋል። ከኛ አይምሮ በላይ የሆነ ዋጋ ከፍለዋል። እና ይሄ ቪዲዮ ለዛ ምስክር የሚሆን ይመስለኛል። እስኪ ዩቱብ በእናትህ

ተስፋዬን፣ እምነቴን በአንቺ ስለማይኮ ነው። ማይ ደክሜ ሸታ ድክምኛ ተነሽ ተነሽ ተነሻውን እቃውን ናምጣ በምንም ሁኔታ ብኖር የትም ስፍራ ማርያምን አባቶች በቃ የሚገባቸው ክብር አልተሰጣቸውም ብዬ ነው የማምነው። ማለት በቃ በልጅነት የእናት ፍቅር ተጽዕኖ አድርጎብን ለአባቶቻችን የሚገባውን ፍቅር ሰጥተናል ብዬ አላምንም፣ እና ይሄ ቪዲዮ በጣም ነው በቃ ተቼ ያደረገኝ። እና ቤተሰቦች ይቅርታ፣ በጣም ሙድ ተቀየረባችሁ። ለማንኛውም ግን ለአባቶቻችን በሕይወት እያሉ ቆመው እየተራመዱልን እያሉ የሚያስፈልጋቸውን እንክብካቤና ፍቅር እንስጣቸው። ከሄዱ በኋላ ብናለቅስ ብንፈርጥ ብንሞትም አብረናቸው መቃብርን ብንገባ እነሱ ምንም አይጠቀሙም። እነሱ በህይወት ቆመው እያሉ ግን ፍቅርም ክብርም እንስጣቸው፣ ወግ ማረግ እናሳያቸው። ለዚህ ደግሞ ትልቅ ገንዘብ አያስፈልግም። ባይዘዌ ቤተሰብ ማለት ነው እናትና አባት በጣም ከልጃቸው ትንሽዬ በቃ ትንሽዬ ነገር ማለት ነው ደስታ ይሰጣቸው የምትችሉ በዚህ ሰዓት አንድ ጃኬትም ሸሚዝም ሱሪም እየገዛችሁ አባታችሁን አክብሩ። እናቶቻችሁን ውደዱ፣ አክብሩ። በዛው ልክ ግን ለአባት የሚገባው ፍቅር ተሰጥቶታል ብዬ ስለማላስብ ይህ ቪዲዮ ተች ስላደረገኝ ነው ያመጣውላችሁ። ለማንኛውም አባታችሁን የምትወዱ ወይ ደግሞ በቂ ፍቅር ሰጥቼዋለሁ ብላችሁ ማታስቡ ሰዎች እዚህ ኮመንት ላይ ለአባታችሁ ፍቅራችሁን ግለጹ። ከአባት ሙድ ሳንወጣ እንግዲህ አንድ አባት ደግሞ ፍራንክ ሲደረግ በልጃቸው በቃ ሲበሳጩ የሚያሳይ ቪዲዮ ደግሞ አግኝቻለሁ እና እስኪ እሱን እንሂድ። በቴሌግራም ድምጽ እየላኩ ነው ልጃቸው ከጎን አውቃ ሰው ትጣራለች። ቮይሱን አስሬ ነው የሚያቋርጡትና በዛ ተበሳጭቶ የሚያሳዩትን ሪያክሽን እኒ ብቻ

ለማንኛው እንዲህ አይነት ፍቅር የሆኑ አባቶች በየቤቱ አሉ። እንግዲህ ኢማጂን ድምጽ ሊቀዳሲ ልጃቸው ነፍሳቸው አቅላቸውን ያሳተቻቸው። ለማንኛውም ቤተሰቦቼ የዚህን ያህል ፈታ ዘና ይበቃል። አንድ አስተማሪ ቪዲዮ ደግሞ ልስጣችሁ እና በተለይ ይቅርታ፣ ከዛ በፊት ግን ማለት ነው ሰሞኑን እንግዲህ ጆን ዳንኤል እስር ቤት ሆኖ የልጅ አባቱ ሆነዋል ተብሏል። እና በትልቅ ሚዲያዎች የተባለ ነገር ባይኖርም፣ ግን እንደዛ የሚል ላዩ በሰላም ተገላግላለች በኦፕራሲዮን የሚሉ ወይ ጭምጭምታዎች የተሰሙ ይገኛሉ። እና ግን በኤአይ የተሰራው አንድ ድራማ በጣም ፈን ስላደረገኝ ላሳያችሁ። ኤአይ ነው የሰራው፣ ግን ዝም ብላችሁ እዩና ትርጉሙ ይገባችኋል።

ሲወለድ ጆን ዳንኤል ሂዶ ልጁን ለማየት ሲል ልጁን ናሆም ፎንቴን ቁጭ ባለ ነው። ኤአይን የሰራው ግን በቃ የለለን ያዝናናኝ። ለማንኛውም እና ናሆም ፎንቴ ራሱ ሪፖስት አድርገውታል ይህን ቪዲዮ እና የኤአይ ሌላ ታሪክ ውስጥ መግባት ግን ይመቸው ጆንዳኔ ሊዶ ና በሽጉጡ ሲመታው ነው የሚያሳየው። ለማንኛውም ተመችቶኛ፣ ትንሽ ፈታ ስላደረገኝ ፈታ እንድትሉበት ብዬ ነው ያመጣውላችሁ። ለማንኛውም ወደ መጨረሻው ቪዲዮ ደግሞ ሳልፍ ሚስቱን ማስደሰት ያልቻለ ቤቱን ያልሰራ ሰው ውጭ መጥቶ የትኛውም ቦታ ላይ ሰክሰስፉል ይሆናል። ትክክለኛው ምስክርነት የሚስት ነው። የእግዚአብሔርም ቃል ሲናገር ጠሎቱን ላንድ ይከለከል ያደርጋል። ትልቁን ኃላፊነት ቤቱን ማስተዳደር ይቻለ ሚስቱን የወደደ ልጆቹን የወደደ ሚስቱን ያከበረ ሰው የትም አደባባይ ላይ ቢወጣ ሞገስ ይኖረዋል። አባይነት ይኖረዋል። ያሰበው ይሳካለታል። ሚስቱ መረቃ የላከችው ሰው እና ሚስቱን አስከፍቶ አቢዩዝ አድርጎ የወጣ ሰው ይመስላል እንጂ ለጊዜው አይሆንም። ምክንያቱም የእግዚአብሔር ቃል ነው በጣም እና ላሉ አንዳንድ ጊዜ አሁን የሚነሱ ነገሮች ስላሉ ትዳር ሲነሳ ብዙ ጊዜ አሁን ወጣቱ ትውልድም ትዳርን እንዲፈራ በሁለቱም ጽንፍ ነው እንዲፈራ የተደረገው። በጣም መጥፎ ጎንም በጣም ጥሩ ጎንም ትዳርን እንዲፈራ ያደርጋል እና እላለሁም ብዙ ጊዜ በቃ ሚስቱን ሚስትም እኮ ባሏን መውደድና ማክበር አለባት። ትልቁን ኃላፊነት ግን ባል መውሰድ አለበት። ሚስቱን የሰማ ሰው ተዋት አድርግ ያለችው ነገር ብዙ ጊዜ ሀፕን ያደርጋል። ገጥሞ ያቅጣ መስማት ይላሉ። በጣም አስተዋዮች ነን። ይሄ ሴትነት በተፈጥሮ የተሰጠን የማስተዋል አቅም፣ ነገሮችን አርቆ የማሰብ ምን ሊፈጠር እንደሚችል የማወቅ አደል ይሄ ሴንስ የማድረግ እናትነታችንም እሱ ነገር አምጥቶብናል ብዬ አስባለሁ። ተፈጥሯችን ይመስለኛል እና ሊመጣ ያለውን ነገር በተወሰነ መንገድ ሴንስ እናደርጋለን። ሴት ልጅ ኢንቲዩሽን የሚባል ነገር አለ ማለት ደመ ነፍስ የምንለው እኛ ማለት ነው። ይነግራቸዋል ደመ ነፍሳቸው የሆነ ነገር ሀፕን ሊያደረግ ሲል ሚነግራቸው ነ ቀልባቸው ይነግራቸዋል። እና የዛኔ ተው አትሄድ፣ እንደዚህ አታርግ ምናምን ሲባል ወንዱ ደግሞ ያው ታውቃላችሁ፣ ኢትዮጵያ በተለይ አበሻ ወንዶች እኛ ማለት ነው ለቶሎ አንቀበልም ነገሮችን በተለይ ከሴት ልጅ በላይ እኔ አውቃለሁ የሚል አረዳዳለን ሁላችንም፣ አበሻ ወንዶች ጋር ያለ ችግር ነው። እና እኔ ምን እኔ ከማውቀው በላይ እሷ አውቃ ነው ምናምን እንላለን። እና እሷ አውቃ አይደለም ከአንተ በላይ፣ ግን ኢንቲዩሽኗ ነግሯት፣ ጀስት ይሄ ደመነፍሷ በቃ የሆነ ነገር ያመላክታታል እና ልቧ ይመታል ምናምን በቃ ድምፁን ትሰማዋለች የውስጧን። እና የዛኔ ይቅርብ አትሄድ ተው ምናምን ስትል የዛኔ የሄዶ የሆነ ነገር ፌል ያደርግበታል ምናምን። ብዙ ጊዜ እንደዚህ ያጋጥማል እና በዚህ ስማማለሁ። ሌላኛው ነገር ደግሞ ኦፍኮርስ የቤት ሰላም የውጭ ሰላም ነው ባይ ዘ ወይ፣ ቤት ውስጥ ሰላም ከሆንክ ውጭ ሰላም ነው፣ ስራ ሰላም ነው፣ ስኬትህ፣ እድገትህ ሰላም ነው። ሁሉ ነገር ፒስ የሚሆነው ቤት ውስጥ ሰላም ከሆነ ነው እና ለማግባት ያሰባችሁ ያገባችሁ፣ እንዲሁም ደግሞ የማግባት እቅድ ያላችሁ ሁላችሁም እንዲህ አይነት ቪዲዮዎችን ብዙ ጊዜ ብትሰሙ ብታዩ መልካም ነው። ምክንያቱም ያው ቻይናዎች የሚሉት አባባል አለ፣ ብዙ ጊዜ ሰምታችሁት ሊሆን ይችላል። ስለ መንገዱ ለማወቅ የሚመለሱትን ጠይቃቸው ይባላል እና ስለዚህ መንገድ ለማወቅ የሚመለሱትን ጠይቅ ማለት በትዳር ስትመጣ ትዳር ውስጥ የቆዩትን ጠይቅ ማለት ነው። ምንም አዲስ ነገር የለም። ደግሞ ሁሉም ጋር ሰክሰስፉል ትዳር የለም። ሁሉም ጋር ደግሞ የወደቀ ትዳር የለም ወይም ደግሞ የከሸፈ ትዳር የለም። ሁሉም እንግዲህ እንደተረዳው መጠን ትዳሩን እየመራ ይገኛ ኤኒዌይስ ግን ከኛ የተሻሉትን ከኛ በትዳርም ከኛ የተሻሉትን በአስተሳሰብም በእውቀትም በልምድም ብዙ ዓመት በትዳር ላይ የቆዩትን መስማት ያሳድጋል ጂኔስ ያደርጋል እንጂ አይጎዳም። ስለዚህ ለዛሬ የምላችሁ ስለ መንገዱ ለማወቅ የሚመለሱትን ጠይቋቸው ነው። በጣም ወዳችኋለሁ። ለዛሬ እንግዲህ ያመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በጣም ወዳችኋለሁ። አክባሪያችሁ መለፍ ሄዳው ነበርኩኝ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ ማድረግ እንዳይረሳ። ሁሌም ገንቢ አስተያየት ስለምሰጡኝ በጣም አመሰግናለሁ። እንግዲህ በቅርቡ መቶ ሺ እንገባለን። ወዳችኋለሁ። ባይ